ረምላ ቢንት አቡ ሶፊያን ረዲየላሁ አንሀ እሙ ሀቢባ ከማንም ይልቅ አላህንና መልእክተኛውን ሰለላሁ ዐለይሂ ወሰለም መረጠች። የታሪክ ሊቃውንት አቡ ሶፊያን ኢብን ሀርብ ስልጣኑን የሚቀናቀንና ከትዕዛዙ የሚያፈነግጥ ማንኛውንም ቁረይሽ ያስገደደ የመካ ባለባት ነበር። መላው ቁሬሽ ካለ አንዳች ማንገራገር ትዕዛዙን ይፈጽማል። እሙ ሀቢባ የሃቢባ እናት በመባል የምትታወቀው ልጁ ረምላህ የቁሬሽ ጣዖትንና የጣዖት አምልኮ ሕይወት ጎዳናን በመቃወም ማንአለብኝነቱን ለመፈታተን በቅታለች። ረምላህ ረምላህ አቦይ አብድላህ እብን ጀሽ ይባል ከነበረ ባለቤቷ ጋር እምነቷን በአላህ ላይ ብቻ በማድረግ የመልእክተኛው መሐመድ ሰለላሁ ዐለይሂ ወሰለም እብን አብድላህ መልእክታዊ አስተምሮ ተቀብላለች። ሴት ልጁ ኢስላምን በመቀበሏ እጅግ የተበሳጨ ጣዖት አምላኪው አቡ ሶፍያን ከነባሏ ወደ አያቶቿ እምነት ለመመለስ ብዙ ኃይል ጥረት አደረገ። ገና በረምላህ ልብ ውስጥ ጸርቆ የገባው የኢማን ብርሃን አቡ ሶፍያን የሚያደርገው ተንኮል ነፋስ ሊጠፋ ሊያጠፋ አልቻለም። ልጁ ከጊዜ ወደ ጊዜ በኢማን ላይ በመጽናቷ አቡ ሶፍያን የበለጠ እያስጨነቀው መጣ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከመከተል ሊለያያት ምንም ኃይል እንደሌለውም ተረዳ። ከዚህም የተነሳ ቁረሾች የሚያይበት አይን ጣ እነሱን ቁረሾች በረምላ እና በባለቤቷ ሁኔታ አቡ ሶፍያን መበሳጨቱን እንደሰሙ ሊያጠቋቸው ተነሳሱ። በመካ መኖር እስኪያሳናቸው ድረስ ደረሰም ከፍተኛ በደል አደረሱባቸው። አብዛኛው የነቢዩን ሰለላሁ ዓለይሂ ወሰለም ጥሪ የተቀበሉ ቀደምት ሙስሊም ቁረሾች ነገድ አባላት የሚፈጸሙባቸው በደል ምክንያት በመካ መኖር አልቻሉም። በመሆኑም ነቢይ ሰለላሁ አለይሂ ወሰለም ተልካቸውን በጀመሩ በአምስተኛው ዓመት ሙስሊሞች ወደ ሀበሻ እንዲሰደዱ ፍቃድ ሰጧቸው። ረምላህ ረምዳ ረዲየላሁ አንሃ ባልተቤቷና ትንሿ ልጇ ሀቢባ ከስደተኞቹ ጋር ተደበለቁ። አቡ ሶፊያን ሌሎች የቁረሾች መሪዎች ሙስሊሞች ከጥቃታቸው አምልጠው ንጉስ ነጃሽ በሚያስተዳድረው ሀበሻ ሀገር የእምነት ነጻነት ተሰጥቷቸው በሰላም መኖራቸው በዝምታ የማይታለፍ ፈተና ሆነባቸው። በመሆኑም ወንጀለኞች ብለው የጠረጠሯቸው ስደተኞች እጃቸውን አሳልፎ እንዲሰጣቸው ንጉሱ መልእክተኛ ሰደዱ። መልእክተኞቹም ንጉሱ ስለ ስደተኞቹ መጥፎ አመለካከት እንዲኖረው ለማድረግ ብዙ ጣሩ። ነገር ግን ንጉሱ ሙስሊሞቹን እምነት ከመረመረና ቁርአንና አንቀጾች ጥቂቶችን ከሰማ በኋላ ለነቢያችሁ ሁለ ሙሐመድ ለነቢያችሁ ሙሐመድ ሰለላሁ ዐለይሂ ወሰለም የተገለጸውና የማርያም ልጅ ኢየሱስ የሰበከው መልእክት ምንጫቸው አንድ ነው በማለት ማጠቃለያ ሀሳቡን ሰጠ። በተጨማሪ ንጉሱ በአንድ አምላክ ማመኑና ነቢዩ መሐመድን መልክተኛነትን መቀበሉን ይፋ አደረገ። እንዲሁም በግዛቱ በስደት የሚኖሩ ሙስሊሞች ስደተኞችን ለመታደግ ያለውን ቁርጠኝነት አሳወቀ። መከራን የቻለ አሸናፊ ነው እንዲሉ ኡሙ ሀቢባ ከብዙ ፈተና በኋላ ሰላምና መረጋጋት ይገጥመኛል ብላ ገምታ ነበር። በስደት ሀገር ያገኘችው የነፃነት ኑሮም ይደበዝዛል የሚል ጥርጥር በቀልቧም አልነበረም። ገና የጠበቀችው ቀርቶ ለከፋ ፈተና እንደገና ተዳረገች። ዘገባዎች እንደሚያስረዱን አንድ ምሽት እሙ ሀቢባ ታኝታ ሳለ ባህሏ በተመለከተ ህልማየች በህልማ መሰረት ባሏ እጅግ ጥልቅ በሆነና ጨለማ በጨለማ ላይ በተደራረበበት ውቅያኖስ ውስጥ ተዘፍቆ አደገኛ በሆነ ሁኔታ ላይ ያየችው በድንጋጤ ተውጣ ነበር፣ ከመኝተዋ ተነሳች። በህልማ ስላየችው ጉዳይ ለባሏም ሆነ ለሌላ ሰው ለመናገር አልፈለገችም። ኡበይድላህ ኢብን ጀሄሽ እስላምን ትቶ ክርስትናን እንደተቀበለ ሲያውቅ የሚስቱ ያሳለፈችው አሳፋሪ ምሽት ካለፈ አንድ ቀን እንኳ አልሞላውም። ምንኛ አሳዛኝ ክስተት ነው! ረምላ ረዲላ ን አገኝታው የነበረው ሰላም ስሜት ጨለመባት። ባሏ ከዚህ አይነት ውሳኔ ላይ ይደርሳል ብላ አልገመተችም ነበር። ከውሳኔው በኋላም የእርሱን እምነት እንድትቀበል ወይንም ከእርሱ ጋር ያላትን የጋብቻ ትስስር እንድትበጠስ ሁለት አማራጮች ያቀረበላት እሙ ሀቢባ ከፊቷ ሶስት አማራጮች ውሳኔዎች ተደቅነዋል። እነሱ አንደኛ፣ ባላህ ጋር በመጣላት ባሏ ያቀረበላትን ጥሪ ተቀብላ እምነቷን መለወጥና በዚህ ዓለም በአዱንያ ውርደትን እንዲሁም በፍርዱ ቀን አሳማሚ ቅጣትን ማትረፍ ይህ አማራጭ በእርሷ የአእምሮ ውስጥ ቦታ ሊያገኝ የማይችልና ከአጋጠማት መከራ እጅግ የከፋ ቢገጥማትም እንኳ ልትቀበለው የማትችለው ነበር። ሁለተኛው አማራጭ መካ ወደ አባቷ ቤት መመለስ ሲሆን፣ ይህን አማራጭ ከተቀበለች የጣዖት አምልኮ ጠባቂ የሆነው አባቷ የእምነት ነፃነት እንደማይሰጣት እና በኃይሉ ተጠቅሞ በእርሱ ቁጥጥር ስር እንደሚያደርጋት ታውቃለች። ሶስተኛው አማራጭ የእምነት ነፃነት ባገኘችበት ሀበሻ ብቸኝነትን ያለረዳት ስደት መኖር ነበር። ርምላ ረዲየላሁ አንሃ ሱብሃነሁ ወተአላ የሚወደውን ውሳኔ አሳለፈች። መልካሙን ነገር እስኪሰጣትም በሀበሻ ለመኖር በቁጥር ወሰነች። ክርስትናን ከተቀበለ በኋላ ብዙ ያልቆየው ባሏንም ፈታች ውድና የተከበራችሁ የቻናል የቤተሰቦች ክፍል ሁለት ይቀጥላል ማለት ነው ላይክ ሸር በማድረግ አበረታችኛ አሰላሙ አሌይኩም ረመቱላ በረከቱ